ሰላም የተወደዳችሁ ቤተሰቦቼ እንደምን አላችሁ? ዛሬ ወንድሜዲያ ቆን ፍሬዘር ደሳለኝ አዲስ በከፈተው አብርሃሚክ መንፈሳዊ ሠርግ አዘጋጅና እንግዳ ተቀባይ ድርጅት የምስረት መርሃ ግብር ላይ ተገኝቼ ያየሁትን ደስ የሚሉ ነገሮችን ላስጎብኛችሁ፣ ተከታተሉኝ። ወንድሜዲያ ቆን ዘማሪ ፍሬዘር ደሳለኝ በብዙ ድካምና ልፋት ያቆምከው ድርጅት ይፋዊ የስራ ማስጀመሪያ የምርቃቱ ቀን በመብቃት እንኳን ደስ አለ። ቢሮው ከፍቶ ኖ በጸሎት ሁላችንም እንድናግዘው በዚህ ፕሮግራም እንድንገኝ ስለጋበዘን የእግዚአብሔርን ፈቃዱ ስለሆነ በዚህ ሰዓት ተገኝተን በእግዚአብሔር ስም ባርከን ኖ ቢሮው ከዛሬ ጀምሮ ተከፍቷል። ለሠርግ የሚያስፈልጉ የአዳራሽ ኪራይ፣ የዲኮር፣ የኬቴሪንግ፣ የፎቶግራፍ፣ የኢቨንት ፕላን ስራ የሰርጉ በዓል የዝማሬና የስብከት አገልግሎት ከሙሉ የሳውንድ ሲስተም የዜማ መሳሪያና የሕብረ ዝማሬ አገልግሎት ጋር እናመቻቻለን። የመልስ የቅልቅል ከሰርጉ ጋር ተያያዥ የሆኑ ዝግጅቶችን በማስተባበር ጋብቻቸውን በቅዱስ ቁርባን ማክበር ለሚፈልጉ ምዕመናን፣ እንዲሁም የጋብቻ ኢዮቤልዩ በዓላቸውን ለሚያከብሩ ባለትዳሮች ከዚህም በፊት በቅድስት ቤተ ክርስቲያን በማወቅም ባለማወቅም በቅዱስ ቤተ ክርስቲያን ጋብቻቸውን ላልፈጸሙ ጥንዶች ደግሞ የቅዱስ ቁርባን መርሃ ግብሩን እናከናውናለን። በሰርግና በተለያዩ ዝግጅቶች መጨናነቅን የሚቀርፍ መንፈሳዊነታቸውን እንደጠበቁ የሚከናወኑበትን ድርጅት በመክፈትም በቅድሚያ ላመሰግን እወዳለሁ። ቢሮውም አቤት መማሩ። ተወዳጅ ቤተሰቦቼም እንግዲህ ልዩ ልዩ መንፈሳዊ ዝግጅቶች ሲኖሩባቸው ምርጫቸውን አብርሃሚክ መንፈሳዊ የሠርግ አዘጋጅና እንግዳ ተቀባይ ድርጅትን ምርጫችሁ እንድታደርጉ ግብዣ ይናቀርባለሁ። አድራሻው ካሳንቺስ ብሎ ሞቴል አንደኛ ፎቅ። ምርጫችሁ ያድርጉ።